ስለዚህ ያንን ያልኩት ንሳ በጌታ እገባለሁ። ስህተቴን ስህተት ሰርቻለሁ። አዎ ተናግሬያለሁ። ስህተት አልሰራው፣ መስራት እና መናገር ይለያያል። ስለዚህ ግን አሳልፋችሁ ባትሰጡ ደስ ይለኛል። እንደ ይሁዳ ሌላ ታሪክ የለም። ስንት ገዳ ያለ አይደል? ስንት ገዳይ ስንት ጨፍጫፊ። አሁን እኮ ጴንጤው የሚረገጠው እንዳልኩ ነው። ማንንም አንስተው ይረግጣሉ። ያያዘ ልደታ ማየት ነው። እነዚህ መናፍቅ ነው የሚለው። አንድ ሰው አይደለም እንኳ የሚጠራው፣ ሁለት ሰው አይደለም የሚጠራው፣ ሙሉ ጴንጤን ነው። እነዚህ መናፍቅ ስሟቸው ይላል። አንዴ ሙስሊም ተናገረ፣ ሰንጠቀው ቁጭ ስለሚያደርጉት ይቅርታ ብሎ መጣ ተግባባል። እኔ እንደዛም ተናግሬ ስሜታዊ፣ መጨረሻ ላይ ግን ወንጌል ሰብኬ ነው የወጣሁት። ስለዛ ሰው ግን አልተናገረም። እንደዛ ሆኖ ተናግሬ መጨረሻ ላይ ግባና ያው ወንጌሉን ሰብኬ ወጣሁ። ስሜታዊነትን እንኳን መረዳት ካልቻላቸው ፔንቴዎች በጣም ነው የሚያስተናግድ። ስሜት አለ፣ ስተት አለ አለ። ኖ ኖ፣ እኔ ፔጅ ላይ ሙሉ፣ እኔ ፔጅ ላይ መጨረሻ ላይ ብትገባ የኦርቶዶክስ ልጆች የሙስሊም ልጆች እያስገባው ስለ ወንጌል ነበር ማወረ። አየህ ቃል ነው የሚሰነጥቀው፣ ስህተት ነው የሚፈለግል። ስንት ስምንት ወር ሙሉ እየተጨፈጨፍ ስለ ኢየሱስ ስሰበክ ስዘምር ምንም ያልተባለ አንድ ቃል ወጣ፣ በቃ ጴንጤውላ ተነሳ። አረ ተነስናየት የሚሉ አልሰማ። ከሰው ስህተት የሚፈልግ አውሬ ትውልድ ነው ያለው። ስምንት ወር የት ነበራቸው? ከሞመር አንድ ቃል እሳሳት ኡኡ ተባለ። ይሄ ትዝስ ነው። አንድ ቃል ለወንጌል ተብዬ እኔ ስጋ ለባሽ ነኝ። በጣም ተረገጥኩ። በጣም በጣም ከልክ በላይ አሳየዋለው። ለወንጌል ብዬ ተረገጥኩኝ። በጣም ነው አስተካክላለሁ። እውነት ነው የምለው። አንተ የምትለውን ልስማ ያልኩት ወንጌል ባናቱ ይተቀላል ያልኩት ብዬ ያለው የሳዴድ ስህተት ነው። አዎ ስህተት ነው። ሰው ወል እና ምን ይፈጠር? ምን ይፈጠር? ይገደል ነው ይጨፍጨፍ ነው ጴንጤ አይደለም ነው ምን ለማለት ነው? እስቲ አንተ ኤክስፕሌናል ልስማ። አንተ ደግሞ እኔ ቢያንስ ከስድስት ሰው በላይ ነው የላከልኝ፣ በውስጥ ማለት ነው። እንዳልከው ይሄ ፓርት ነው የተላከው። ሆት ፓርቱን ላኩልን ማለት ነው። እና ያልከው አንድ ነገር ነው መነሻ ቦታው የቪዲዮ እኛ ጋር የደረሰው ወይም ደግሞ ተላልኮ የደረሰው ቪዲዮ መነሻው ወንጌል ባናቱ ይተከል የምን ወንጌል እያልክ የምትናገርበትን ነው። አሁን ያው በቃ እንትኑ ለወንጌል የተናገርከው ንግርት ለወንጌል የሚገባው አይደለም የሚል ነው። ከዛ በኋላ ግን ይህንን ቪዲዮ ከተለያየ ሰው ሳየው መጀመሪያ ላይቭ ገብቼ ነበር ጠዋት ማለት ነው። ከዛ በኮመንት ይጽፋሉ። ምን አለ ሆኒ ማኛ ምን አለ ካለም እንኳን አለ እያልኩ ነበር የምመልሰው። ያው እንዲህ ለመጫር ለማጫጫር ምናምን የሚሞክሩት ኮመንቶች አሉ ማለት እሱን እያነበብኩኝ ምንም አልመልስም። ከዛ ግን ከወጣው በኋላ ጉዳይ ነበረኝ። ወደ ጉዳይ ሲሄድ ቢያንስ እንትኔ ላይ ስገባ ወደ ስድስት ሰው የተለያየ ሰው ልኮልኛል። እንትኑን ማለት ይችን ፓርት አንተ የተናገርክባትን ፓርት እና ያ መልካም ያልኩትን ስምንት ወር ልከውልሀል። ኖኖ ስለ ወንጌል የተሰደብኩት ስለ ወንጌል ልከውልሀል። ይሄ ነው ፔንቴ ማለት ስተፈላጊ እንጂ እንደማየው ወንድም በስጋ ሲደክም፣ አይዞ ወንድሜ፣ ከጎን ነኝ የሚል የለም። ስሸረሙት ተያዝኩኝ፣ ስሰርቅ ተያዝኩኝ፣ የማይረባ ነገር ሳረግ ተያዝኩኝ፣ አልተያዝኩም እንደ ደም የወጠጨ ጠጭ ጠጄን እየለጋው እየደነስኩ አገኘ ይርንስሚላይደ ስሜታዊ አድርገውኝ የተናገርኩን ንግግር አለ ሰው ወይ? እስቲ ንገሬ፣ ምን ሆኖ ነው ጴንቴዎች የምታራግቡት? ሌሎቹ ያራግቡት። እሺ ሌሎቹ እንደፈለጉ ያራግቡት። እንዴት ወንድሞች፣ የገዛ ወንድሞች አሳልፋችሁ ለመሸጠኔን መጣችሁ እንዴ? አር ይደብራል። በጌታ የሆንባቸውን አሁን በጌታ ንል ማለት አይከብድም። የወንድማችን ምን ሆኑ ነው የምታቁኝ ናቸው። ከዛ በኋላ ስረግጣቸው ጠፉ፣ አይደል እንዴ? ጠፉ እኮ እነዛ ተራጋጭ የምትላቸው ወገባ ገዳውን ቆመጭ ቁጭ ሳረገው ጠፉ እኮ። ስለዚህ ማስተዋል ጥሩ ነው። ስምታ ስተታለ። አዎ፣ ይሰራል ወንጌል ላይ ስህተት ይኖራል። አዎ፣ ስሜት አይሆናል። አዎ እንዴ ጴጥሮስ እኮ ጆሮ ሰንጥቋል፣ ቆርጧል እኮ ጆሮ በሰይፍ እንኳን ተናግሮ በንግግርም ክዶታል። እያነበብኩ እኮ ነው ብራ፣ እያነበብኩ እኮ ነው ስለ ጌታ። ሰንጥቋል ጆሮ ነው ማውራ ጴጥሮስ ይደብራል። ጴንጤዎች ተነስታችሁን ትንብትል ገልብጭ የለውት አለው አሮንኬ ከጌታ ነው ጉዳይ፣ ከሰው አይደለም። እኔ ጉዳይ ቃል ኪዳን የገባሁት ከጌታ ኢየሱስ ክርስቶስ ጋር እንጂ ከሰው ልጅ ጋር አለ። ስለዚህ ጴንጤ ማስተዋል፣ ወንድሞች ሲወድቁ፣ ወንድሞች በስጋ ሲፈተኑ ከጎን ትቆማለ እንጂ አሳልፈ አሰጠኝም። እኔ ይሁዳዎች አይቻለሁ። ይሁዳዎች አሳልፈው የሚሰጡ አይቻለሁ። በዚህ አጋጣሚ በካን አመስግኑልኝ። የእኔ አባት የተናገርከው ስህተት ነው። የሆነ ወንድም የሆን ወዳለው በስጋ እንትን ብለው ነው ብሎኛል። እግዚአብሔር ይባርክ በይካ። አሁንም ቪዲዮ አለ የዮኒ ወንድሜ ነ ስሜት ሆነ እንረዳለን። ለወንጌል ዛሬ አይደለም መስዋዕት የከፈልኩት የዛሬ ስድስት ዓመት በአደባባይ ነው የተናገርኩት። የኦርቶዶክስ ሃይማኖት ውስጥ ሆኜ ነው ወንጌልን ኢየሱስን የሰበኩት፣ ዛሬ አይደለም። ስለዚህ ስሜት የሚያደርጉት ሶሻል ሚዲያ ላይ በጣም አሉ። እኔ አይፋቱኝም። ስለዚህ መፍትሄው ምንድን ነው? መልስ በልካቸው ሰጣቸዋለሁ። ስወራ ውልድ በልካቸው መልስ ሰጣቸዋለሁ። ይስተካከላሉ። ንቴ የሚጨፈርበት በቃ ጌታ ይባርክ። እንደዚህም ማለት ትልቅ ነገር ስለሆነ እንደ እኔ ባለማወቅ ወይ በድፍረት እንደዚሁ ላይፍ ገብቶ እንደዚህ ያለ ሰው ካለ እኔ አሁን ፊቴም ስላለ ቅርታ መጠየቅ አለብኝ። አንተ የተናገርከውን ንግግር ብዙዎችን ኢሞሽን ያደርጋል። እኛም በኢሞሽን ነው ላይክ ነበሩ ከታች መወዳቸው ቶቼ አብሮኝም የሚታዩ ቶቼ ከታች ነበሩ። ቆይ ቢኒ እያሉ ነበረ። በእርግጥ ምንም ክፉ ነገር የተናገርኩት የለም። ወንጌል ቀይ መስመራችን ነው የሚል ነገር ብቻ ነው። ወንጌል ሲነካ ዝም አልልም። አሁንም ወደፊት ማንም ወንጌልን ሲነካ ዝም አልልም የሚል እምነት አለኝ። ወንጌል ሲነካ ወንድም ኮንኩኝ፣ ስልኬን ታውቀዋለህ፣ ደውለህ ለማውራት ትችላለህ። ከኔ መረጃ መጠየቅ አለብ እንጂ ሮጣ እዚያ አትመጣ። እውነተኛ ወንድም ከሆንክ ሄይ ዮኒ ምንድን ነው የተፈጠረው? ወንድሜ እውነት ለመናገር ከሆነ ዮኒ ስልክ ቀይረሃል። ባለፈውም አንድ ሁለቴ ጠየቅኩህ። ስልክን በውስጥ ስጠኝ አልኩህ። አሁን እራሱ ብታየው፣ ሚሴጅን ብታየው የቲክቶክ ላይ ስጠኝ አልሰጠኝም። እኔ አሁን ቼክ አደርጋለሁ። ስልኬን ሰጠሃለሁ። ጌታ አልሰጠኝም። ማንም ወንጌል ላይ ቢያጠፋ የሆነ ዮናታን አክሊሉ ምናምን እንዲተሰብስበን ኮኪ ታስታውሳለህ? የዛኔ ስጠኝ እዛ እኔ አልሰጠኝም። ድጋሚ ደግሞ ማን ቤት ነው? ኤርሚ ቤት ነው። አሁን እፈታለሁ። ለምን እምፈልገው ምንድነው? አሁንም ግን ቤኔ፣ ለሌሎችም ወንድሞች ልንገርህ፣ በጣም የምትወዱት በጣም የምታከብሯቸው ሴትም የሆኑ ወንድ ወንጌላዊያን ካሉ የጠፋ ነገር መስሎ ከታየህ በውስጥ አውራቸው። እንደ ይሁዳ ሌላ ጠላት ቀኑን ሙሉ እያለን ሌላ ጠላት ሆናቸው አትጨመሩ አትጨማር ገባ ወንድም በስጋ በሌላ ኳ በንግግር ነው እኔ የተሳሳትኩ ምን ነው በተግባር የተሳሳቱ ሚሊዮን ሰዎች አሉ በጣም በሺ በሚሊዮን የሚቆጠሩ ዮኒ ምን ሆነ ነው ምን ሆነ ነው እንደዚህ ሆንከው ተብሎ ይጠየቃል ማለት ነው ገባ እንጂ አሳልፈ ለማንም ለአውሬ በተለይ እቺን ነገር ማራገብ ለሚወድ አሳልፋችሁ አትስጡ ገብቷል አሳልፎ አይሰጥም። ወንጌል ቀይ መስመር፣ ቢጫ መስመር፣ አረንጓዴ መስመር መሆን ይችላል። አይ ዶን ኬር የኔ ቀይ መስመር ኢየሱስ ነው። ኢየሱስ ስለ ወንጌል ነው። በወንጌል ስም ያጭበረበረ ብዙ አለ። ማቴዎስ ሰባት ሃያ አንድ ማንበብ ትችላለ። በስሙ ብዙ አጭበርብሯል። ማስተዋል ይጠይቃል። ወንድም ከሆንኩኝ ስወድቅ ነው ምታነሳኝ። አብራት ረግጠኝ። ወንድም ከሆንኩኝ አብራት ረግጠኝ። ለጠላት አሳልፋ ሰጠ። ንግግር እንጂ በተግባር አይደለም። እኔ የሳትኩት ንግግሬ ተሳስቷል። ልጨፈጭፉኝ ትመጣላችሁ እንዴ? እኔ ቤካን እግዚአብሔር ያክብረው፣ ንገሩልኝ። ቤካ ወንድሜ ከልብ ክርስቲያን ነው። ከልቡ ክርስቲያን ነው። በቃ የሆንዬ ወንድሜ ነው። ስሜታ የሆነ ነው። ይረዳ ሌኔ አባት ስለሚከታተለኝ ስለሚያየኝ፣ ምን ሲሉኝ ምን ሲያርጉ፣ እንደ ፓስተር ቆለጦ እያሉ እኮ ነው ሙድ ያዙብኝ። የፓስተር ስምን እኮ አውርደውታል። ቄስ ቆለጦ የሚባል ታውቃለህ? እንደ ኡስታዝ ቆለጦ የሚባል ታውቃለህ? እንደ ሼክ ቆለጦ የሚባል ታውቃለህ? እንደ ብራ እንደ ጴንጤን አርክሰውት፣ እዛ ደረጃ ፓስተርን እኮ ከቆለጥ ጋር የሚያገናኙ ባለጌ በዛበት ነው። ትቀልዳለህ። እንዲ አንዳንድ ያስተውሉ ወጥቶ የተናገራለ እንዲህ በዛ ጉዳይ ላይ ትቡዝ ኖ ባሪ ገልብጫው ነው የምሄደው። ማንንም እኔ ክብሬን አልደራደርም። ጌታን ነው የምልህ። ማንም አያዋርደኝም። አዋርጃ አስቀምጠዋለሁ። ሴታን ዲያብሎስን አዋርዳለሁ እንጂ እኔ አልዋርድም። ነ ወይ ናገነህ የፓስተር ስም እንኳን አይከበርም። ፓስተር ቆለጥ እያሉ ነው የሚጽፋው። ትቀልዳለህ። ይህንን ልክ አስገባዋለሁ። እናንተ መፍራት ትችላላችሁ። እኔ አልፈራ እኔ የምፈራው ጌታ ኢየሱስ ክርስቶስን እንጂ ሰው አልፈራ። አሽመድ ምጄ ነው ቁጭ ማረጋቸው። እስቲ ሼህ ቆለጣም በል ኢድና እንደሚሉት ኡስታዝ ቆለጣም ነው በል እስቲ፣ እስቲ ኦርቶዶክስ ቄስ ቆለጠ ዲያቆን ቆለጥ በለው እስቲ እና የሚመጣው ነይ ፓስተር ማለት ቄስ ማለት እኮ ነው። ሌላ ለውጥ የለውም። ያ ሲባል ግን አንድ ሰው መጥቶ ለምን እንደዚህ ይባላል ብልግና ነው እንኳን አይልም። አብሮ ይስቃል፣ አብሮ ይደበርበታል፣ አብሮ ሞድ ይዝበታል። የሆን ማኝ አንድ ቃል ሰዓት ሁሉም ፎቶ ለጥፎ ሊሳደብ ይመጣል። ይሁዳነት ነው እና ይደብራል እኔ አስተካክለዋለሁ፣ በደንብ ፊክስ አደርጋለሁ። ንሳም ገባ በጌታ ፊት እንጂ በእናንተ ፊት አደለም። አሁንም ናገር እና ለሌላም ጊዜ ነው። ሌሎችም ወንድሞት ቢወድቁ የወደቁ ብዙ አለ አለ እን ሆኒማኛን አንስቶ አያውቃል፣ ስማቸውን ጠርቶ አያውቃል። በጌታ ከሆነ በኋላ እስቲ አንድ ሰው በእንትኑ ወደቀ የተባለውን አንስቼ የሰደብኩትን አምጣ ወይም ክፉ የተናገርኩትን አምጣ። አንድ ሰው የለም። የሚወድቁ ብዙ ልጆች አሉ

ምንም ቀድባ እኮ ስህተት ነው ብለ ተናግረዋል። አለ ስሜታ የሆነ እግዚአብሔር የተመሰገነ ሌላ አለማለቴም እውነቴን ነው የምናገረው። ሌላም ነገር ስለ ጌታ አለማለቴ እንደው አምላክ ይወደኛል። ምንም መንፈስን መንፈስን መንፈስ ቅዱስን በሳደብ ኖሮ አልቆልኝ ነበር። መንፈስ ቅዱስንም አለመናገሬ እግዚአብሔር ተወደኛለ የእኔም የምትጸጸት ሰው ነኝ፣ እንደሌለው አይደለውም ልክኔም ብዬ አልመጻደቅ ወንጌልም ስሜታዊ አርጎኝ ተናግሬ ያለው አብሶሉ እቺን ነበር። እነሱ የሚፈልጉት እቺን ነገር ነበር የሚፈልገው። እናንተም ደግሞ ደስ በሚል ሁኔታ ፈሱታችሁኝ እየተሳደባችሁ ስለሆነ ሳግ እኔ ጌታን ብዬ መስቀሉን ተከትዬ እንጂ ጴንጤን ተከትዬ አልመጣው እኔ ኢየሱሴን እንጂ ሰው ተ ሰው ተከተኝ በመጣማ እናንተም አታስቀምጡኝም። እኔ ጌታን እንጂ ሰው አይደለሁ እምለው ለዛ ሰባ ጊዜ ባጠፋ ሰባ ጊዜ ይቅርታ ብለው ነው የሚለው መንፈስ ቅዱስ ጌታ የሚለው ያን ያስተማሪ ደግሞ ሰውን አልተናገርኩም እንትናን ተናገረ እንዳትል። ስለዚህ አሁን የምናገረው ምንድነው ወደፊት እምላለሁ ስተት እሰራለሁ እኔ የወንጌል ተማሪ እንጂ የወንጌል አዋቂ አደለሁ አይደለሁ። እውቅና ያለኝ በሌላ ጉዳይ እንጂ በወንጌል አይደለም። ተማሪ ነኝ እንጂ አስተማሪ ፓስተር አደለሁ። ፓስተር እንደተናገረ አድርገው ሊያወሩ ነው ገባ። ሐዋርያ እንደተናገረ ነቢያት እንደተናገረው አድርገው ሊያወሩ ነው። አላልኩም፣ ፓስተር ነኝ አላልኩም። አልወጣኝም አልወጣኝም። ስለዚህ እሱንም እንድታስቡ ነው። አሁን ልጄን ትምህርት ወይ ማድረስ አለብኝ። ለዛ ነው ተባረኩ። አሁንም ግን አሳልፋችሁ እንደ ይሁዳ አትስጡ። ደስ አይልም የሚሄልን ተባረክ ነገር ራሴን ጨምሬ ይቅርታ በቃ ላክልኝ እሺ፣ ቁጥር የእኔንም ወይ